ወደ ፍጻሜ እየተቃረበ ያለውን የታላቁ የኢትዮጵያ ሕዳሴ ግድብ ላይ በገንዘብ ድጋፍ የመጨረሻውን አሻራ ለማሳረፍ ያለመ ዝግጅት በኢትዮጵያ ኤምባሲ አስተባባሪነት በዋሽንግተን ዲሲ ተካሂዷል። ለእኛ የሕዳሴው ግድብ ከግድብነቱ ባሻገር የአንድነታችን ማሳያ ነው ያሉት በግድቡ ግንባታ ሂደት በገንዘብ ድጋፍ የተሳተፉት ኢትዮጵያውያን ግድቡ ለምረቃ ተቃርቦ በማየታችን ደስታችን ወደር የለውም ብለዋል። በጣም ደስ ብሎኛል እንደ አንድ ኢትዮጵያዊነት የሚሰማኝ አባይ ግድብን ከሚድሊስት ከዲያስፖራ ያሉትን ኢትዮጵያ ውስጥ ያሉ ሰራተኞች ከደሞዛቸው ተቆርጦ የሰሩት ነገር ስለሆነ እኛም ደግሞ እንዳቅማችን ይሄን ነገር እንደ ሶሻል ኮርፖሬት ሪስፖንሲቢሊቲ ነው ብለን ስላሰብን ተመካክረን ነው ያደረግነውና ደስ ብሎኛል። ከመጀመሪያው ጀምሮ አብሬ ያመንኩበት ነገር እና እንዲሳካ አይሳካም ሲባል ይሳካል የሚለውን ነገር ላይ ሁላችንን በመተባበር እዚህ ስላደረስን ደስታው የሁላችንም ቢሆን ደግሞ የበለጠ ደስ ብሎኛል። አመሰግናለሁ። ለሀገራችን፣ ለልጆቻችን፣ ለልጅ ልጆቻችን፣ ለወደፊት ትውልዳችን ትልቅ ነገር ነው። ከዛም አልፎ ደግሞ ከአፍሪካ ደግሞ ትልቁ ዳም በመሆኑ ይሄ ራሱ እኮ ለእያንዳንዱ ኢትዮጵያዊ ኩራት ሊሆን የሚገባ የጋራ ሀብታችን ንብረታችን ነው። ፋስት ፔ ምንድነው ያደረገው? ሰዎች መርዳት የሚፈልጉ ሰዎችን ሪሞት ካሉበት ከሶፋቸው ከስራቸው ካሉበት ቦታ ቁጭሎ መርዳት እንዲችሉ ነው። ይህንን ትልቅ ዓላማ ማገዝ እንዲችሉ ነው። ከአንድ ብር ጀምሮ አሻራቸውን ማሳረፍ ይችላሉ ማለት ነው። ይሄ የሁሉም ኢትዮጵያዊ ፕሮጀክት ነው። መልማት፣ ማደግ ብሎም ከፍታ ላይ መድረስ ለኢትዮጵያ ይገባታል ያሉት በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም፣ የሕዳሴ ግድብን ጨምሮ ዲያስፖራው በሀገራዊ የልማት ስራዎች ላይ ለሚያደርገው ተሳትፎ ምስጋና አቅርበዋል። የዲኤምቪና አካባቢው ነዋሪዎች እስካሁን ያደረጉትን አስተዋጽኦ እሱን ለማመስገን እውቅና ለመስጠት እንደገና ደግሞ አሁን ግድቡ እየተጠናቀቀ ያለበት ምዕራፍ ላይ ስለሆነ ያለ ነው። የመጨረሻ አሻራ ማስቀመጫ ልክ ሰዎች ቤት ሰርተው ወደ ቤታቸው ሲገቡ ለምርቃት ሰውን እንደሚጠሩት የሕዳሴው ግድብም አሁን እየተጠናቀቀ ነው እና ተብሎ የእንኳን ደስ ያላቸው አይነት ነገር እያደረጉ የሚሄዱበት ምዕራፍ ላይ ነው ያለ፣ ነው የመጨረሻዋ የመጨረሻዋ ምዕራፍ ላይ በዚህ ጊዜ ሊያመልጠን አይገባም ይሄ ነገር እና አሁንም አሻራችንን እንደገና ማስቀመጥ አለብን። በዕለቱ የተሰበሰበውን 34802 ዶላር የቦንድ ግዢ እንዲሁም 122000 ዶላር ነፃ የገንዘብ ልገሳን ጨምሮ በተያዘው የ2017 ዓመት ብቻ በዩናይትድ ስቴትስ ከሚገኙ ኢትዮጵያውያን ለታላቁ የኢትዮጵያ ሕዳሴ ግድብ ግንባታ 231174 ዶላር ገቢ መሆኑን ከኤምባሲው የተገኘው መረጃ ያመለክታል። ንጋት በቃና ዋሽንግተን ዲሲ